ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ማሳያችሁ ቀለል ያለ ለሕፃናት ቁርስ የሚሆን ፓንኬክ ነው። ያም አሰራሩ እንግዲህ በጣም ቀላል የሆነ ለስለስ ያለ በቃ ወደ ወደው ግብት የሚልላችሁ ነው። በኖቴርላ መቀባት ትችላላችሁ፣ በማር እናንተ በተለያየ በእንቁላል መስጠት ትችላላችሁ። ወደ አሰራሩ ላሳያችሁ ነው። ትንሽ ነው የምሰራው። አንድ እንቁላል ሳህኑ ላይ እንዲሰብረ እናስቀምጣለን። ትንሽ ቫኒላ የሻይማንኪያ እናደርጋለን እንመተዋለን። አንድ የሾርባ ማንኪያ ስኳር ትንሽ እንጨምርበታለን እና አንድ ላይ አዋሃደን እንፈጨዋለን። ከዛ እንግዲህ እርጎ ካላችሁ እንደዚህ አንድ ሁለት የሾርባ ማንኪያ ሁለት አንድ ከግማሽም መሆን ይችላል። አንድ ላይ አድርገን እንመተዋለን። ሶፍት እንዲያደርግልን ማለት ነው። ፓንኬኩ ልስልስ ያለ ይሆናል፣ ምቹ ይሆናል ለህፃናት ላፋቸው፣ ለትልልቆችም እንዲሁ። ዱቄት ደግሞ ትንሽ የግማሽ የውሃ መጠጫ እና ኪኪንግ ፓውደር አንድ የሻይ ማንኪያ እና ትንሽ እንጨምርበታለን እና ወተት የሻይ ሲኒ ትንሽ ከዛ በደንብ እንዲህ እንደምታዩት እንግዲህ በደንብ ፍጨት እናደርገዋለን ልስልስ እስኪ። ከዛ ወደ መጋገሪያችን እንሄዳለን። መጋገሪያችን ላይ ትንሽ የዘይት እናደርጋለን። በብሩሽ እናላውሳለን። ከዛ በስ በሾርባ ማንኪያ አንድ አንድ ማንኪያ እንዲጠብጠብ እናደርጋለን። በትልቁ በትንሹ እንደ የሚዲየማችን እናደርጋለን። ወፍራምም ስስም ማድረግ ትችላላችሁ። እኔ ግን ሳሳሳሳ አርጌ ነው ልጁ የሚወደው። ሳሳሳሳ ስለሆነ ሳሳሳሳ አርጌ ነው የምጋግርለት። ግን በሁለት አይነት ከፍ ማርጌ፣ አነስ ማርጌ አሳያቸዋለሁ ማለት ነው። እንግዲህ ያው ወደ ግግር አርገን ወደ ትንሽ ቆይተን ግልብጥ ነው የምናደርገው። ቶሎ ነው ብስል የሚለው። ይሄ ደግሞ ትንሽ ከፍ ያለ ነው ቅድም ከጋገርኩ ትንሽ ከፍ ያለ ነው። እንደዚህ ከፍ አድርጌ እሰራለታለሁ በተለያየ ቅርጽ ስለሚበላ ማለት ነው። እንግዲህ በየቤታችሁ ሞክሩ በጣም ቀላል ነው። ኢዚ ነው። በእጅ ራሱ እንዲሁ በማንኪያ መንበጥበጥ ይችላል። ግዴታ በማሽን መፍጫ መሆን አይጠበቅበትም። በማንኪያ በጥበጥበጥ አዋህደ መስራት እንችላለን። የወላችሁ ልክ ይሄን ይመስላል። ይሄ በትንንሹ ነው የሰራሁት በቃ በትናንሹ ይህንን የሆነ የተለያየ ቅርጽ እየሰራው ቅርጾች አሉና በቅርጽ መልክ እሱ ይበላል። ኮከብ ቅርጽ፣ መኪና ቅርጽ፣ ክብ ቅርጽ ምናምን የተደረገ ይሰጠዋል። ልብ ቅርጽ እንደዛ አርጎ ይበላል። ይሄ ደግሞ ያው ከፍ ባለው ነው ለመኪና የሚሆን ነው። ያው እንግዲህ በዲዛይን ስለምሰራ ነው። ያው አሰራሩ በጣም ቀላል ይዚህም፣ ስለሆነ ማንኛውም ሰው ማህበረሰብ መስራት የሚችለው ነገር ነው በማለት ነው። የሰራውላችሁ ቤታችሁ ሆናችሁ መኩሩት። ዋው ያሚ ነው። ልስልስ እያለ ነው። እኔ በጣም ተመችቶኛል። እናንተም ደግሞ በየቤታችሁ መኩሩት። የሆነት ከልጆ ነው ኔን በልቼ የጨረስኩት ማለት ይቻላል። እዩት እንዴት ስስ እንደሆነ። እናንተ ትንሽ ወፈርም ማድረግ ትችላላችሁ። እኔ የልጄን ምርጫ ነው የምሰራው፣ ሳሳ አድርጌ ነው መሰራለት። ለዛ ነው እንደምታዩት ይኸው። በማርም በኑቴላም ማድረግ ትችላላችሁ። ምን ሙሉን ትቀባላችሁ። ማር ደግሞ ይሁን፣ ልክ እንደዚህ እንደምታዩት ማሯን ቀስ አርገን ፍስስ እናደርጋታለን ማለት ነው። ከዛ በቃ ያሚ ነው ውዶቼ። በጣም አመሰግናለሁ አብራችሁ ስለተከታተላችሁ እስከ መጨረሻው፣ እጅግ እጅግ በጣም ነው ማመሰግናችሁ። ከተቻላችሁ ኦ ሼር ላይክ አርጉን፣ እንዲሁም ሀሳባችሁን ስጡ። ሞክሩት፣ አይ አልመጣልኝም ወይ መቶልኛል አሪፍ ነው የምትሉም ደግሞ በኮሜንት ሀሳባችሁን ገለጹልኝ። የእውነት እኔ በጣም ነው መወደው። የሚገርማችሁ ለሱ ስሰራ ለራሴን ጨምሬ ነው የምሰራው፣ እና ማሩ እንዴት እንደሚጣፈጥ ለሕፃን ተብሎ በቃ ኦሪጂናል ማር ለምታመጣውና እኔ የምጨርሰው ማለት ይቻላል። ኖቴላ ላይ ይወዳል፣ ማር እንኳን ብዙም አይወድም እሱ። ይሄን ይመስላል